ሰላም፣ እንዴት ናችሁ ጋይዝ? እንግዲህ ዛሬ ሆቴል ለቅቄ እየወጣን ማለት ነው። ዛሬ ላስት ዴይ ኢትዮጵያ ማለት ነው። እንግዲህ ፓኬጅ ምናምን አርጃለ ሻንጣዎችን አስታኪያል ማለት ነው ሰው። ሆቴሉ ለቀን ቼክ አውት አድርገን እንግዲህ የሚሆኑን እናያል ማለት ነው። ያ ተከታተሉ ሰው

ጋይዝ ውጭ ባለ አሳያችኋለሁ። ጋይዝ ኢሚግሬሽን አልፈናል። እዚህ ጋር ልዳስ አለ፣ ካፌዎች ፀዴ ካፌ አለ እ ነው አዲስ አበባ ነው የሚለው አዲስ አበባ ኤርፖርት።

ሚለው ጌት የለው እና ስንት ነው የሚለው፣ ተርሚናል ቱ ነው የሚለው። እስቲ ቼክ አድርገን ልመለስላችሁ ጋይስ። ጌት ትሪ ነው የሚለው፣ ሶ ጌት ቱ ነው የሚለው። ሶ በዚህ ነው የሚሄደው ማለት ነው፣ ቀጥታ በዚህ ነው የምንሄደው ማለት ነው፣ ቀጥታ በዚህ ነው የምንወጣው ጋይስ ሶ ጆርኒውን አንድ ላይ እናያለን ማለት ነው። ኤርፖርት ምን ይመስላል የሚለውን ፓስፖርቱን አሳያችኋል ማለት ነው ጋይስ። ተከታተል ጌት ዋን ቱ ሲክስ ቀጥታ ነው የሚለው ሶ የተጓዝነው ጋይስ አይ ቲንክ ገና ነው። ወደ ውስጥ ነው ይሄ። ነው ዞን ቱ የሚለው ማለት ነው ስታር ኤሌጋንት ዞን ትሪ ዞን ፎር አለ ይኔ ዞን ቱ ነው። ስለዚህ ይህ ነው ማለት ነው። ይሄ ጌት ዋን ቱ ሲክስ ወደዚህ ነው ይላል። ገናነውውይ ዞን ትሪ ቱ የሚለው የጌት ሲክስ ነው።

ጋይስ የሳምንታችን ቪዲዮ ይህን ይመስል ነበር። አልሐምዱላ ሳውዲ ገብቻ አለው። እንግዲህ ይህ የምትሰሙት ድምፅ ሙከየፍ ነው። የዚህ ሀገር ያለው ይሄ አይኖርም አባት። እዚህ ጋር ደግሞ የማዘር ምግብ አለ አባቴ እሱም

እንደወደዳችሁ ተስፋ አርጋለ ሳምንቱ ቪዲዮ ማለት ነው። ጋይስ አልሐምዱሊላህ ሀገራችን ገብተናል። ሳውዲ ኢትዮጵያ ኦፍኮርስ እና ለቀጣይ ስራ